በአሁኑ ሰዓት በርካታ ሰዎች ገንዘባቸውን የሚጭበረበሩት በሪል ስቴት ቢዝነስ ነው። ለመሆኑ ትክክለኛው ሬል ስቴት የትኛው ነው? ግራ ገባን እኮ። በኢትዮጵያ በአሁኑ ሰዓት ላይ ከአንድ ሺህ በላይ የሚሆኑ ሪል ስቴት ነን ቤቶችን ሰርተን እናስረክባለን የሚሉ የተለያዩ ሶሻል ሚዲያ ማስታወቂያ ጋጋታዎችን ትመለከታላችሁ። እንዲሁም በተጨማሪ በየሰፈራችን በምንንቀሳቀስበት በአካባቢያችን፣ በስራ ቦታችን ሁሉ ሳይቀር ቤታችንን ግዙ የሚሉ የተለያዩ ሴልስና የማርኬቲንግ ሰራተኞችን ትመለከታላችሁ። ቁጥራቸው እጅግ በጣም ብዙ ይሁን እንጂ አንድ ሺህ ይሁን እንጂ በትክክለኛው መንገድ በሀቀኝነት በሕጋዊ መንገድና በትክክለኛው መንገድና ውሉ ላይ በተቀመጠው በተዋዋለው ውል መሰረት ቤቱን ሰርተው የማያስረክቡ ሪልስቴቶች ቁጥራቸው እጅግ በጣም በዝቷል። አንዳንዶቹ ሪልስቴቶች እንዲያውም ደብዛቸው እየጠፋ በርካታ ሰዎች አቤቱታ እያቀረቡ በየተለያዩ ሶሻል ሚዲያዎች ላይ መነጋገሪያ እየሆነና በየቪዲዮ ስር ላይ ማለት ነው የተለያዩ የሪልስቴት ስሞችና ስማቸው ይጠቀሳል። ለምን ይሆን? ዛሬ ያበጠው ይፈንዳ ብዬ በርካቶቻችሁ ከኪሳራ ትታደጉ ዘንድ ወይም ደግሞ ትክክለኛዎቹን ሪልስቴቶች መለየት የምትችሉባቸውና እነዚህ አጭበርባሪ ሪል ስቴት እንሸጣለን የሚሉ ሰዎች የሚጠቀሟቸውን ሲስተሞችን ዛሬ ቁልጭ አድርጌ ነግራችኋለሁ። እስከመጨረሻው ድረስ አብራችን ቆዩ። የተከበራችሁና የተወደዳችሁ ውድ ተመልካቾቼ፣ የሰው ልጅ አዎ፣ ቤት ያስፈልጋለው፣ አዎ፣ በቅናሽ ዋጋ እገዛለሁ ብሎ ደፋ ቀና ሲል ያጠራትን ወይም ደግሞ እስከ ዛሬ ድረስ ያጠራቀማትን ገንዘብ እየተበላ ይገኛል። እንዳይበላ ምን ያድርግ? ትክክለኛው ሪል ስቴት የትኛው ነው የሚለውን በቀጣይነት የማስቀምጥላችሁናል። ከምንም በፊትና ከማንም በፊት አስቀድሜ የተከበራችሁና የተወደዳችሁ ውድ ተመልካቾቼ፣ ሁሉም ወይም ደግሞ ጄኔራል በሆነ በሆነ መንገድ ሪልስቴቶች ሁሉ የሚያጨበረብራሉ እያልኩኝ አይደለም። አብዛኛዎቹ ግን የሚጠቀሙበት ሲስተም የማጭበርበሪያ ሲስተም ነው። ትክክለኛዎቹ ሪልስቴት በምን መልኩ እንለያቸዋለን እና ትክክለኛዎቹ ሪልስቴቶች እነማን ናቸው የሚሉትን ከነገርኳችሁ፣ በቀጣይ እነዛን የሚያጨበረብሩትንና እነዛ ትክክል ያልሆኑትን ሪልስቴቶችን ለመለየት በቀላሉ መንገድ እነግራቸዋለሁ። በድጋሚ እስከ መጨረሻው ድረስ ከኔ ጋር አብራችን ቆዩ። እንግዲህ ትክክለኛ ሪልስቴት ምን ያሟላል የሚለውን በቁጥር አንድ እንመልከት። አንድ ትክክለኛ የሆነ ሪልስቴት በመጀመሪያ ህጋዊ የሆነ ሰነድ ሊኖረው ይገባል። ከምን ጀምሮ? አንደኛ ህጋዊ የሆነ ንግድ ፍቃድ ከመንግስት የተሰጠው ሊዝ ወይም ደግሞ ሊገነባበት ያሰበው ቦታ እየገነባ ያለ ህጋዊ የሆነ ሰነድ፣ የማልማት ፍቃድ፣ የተለያዩ የሆኑ ሰነዶችና የተለያዩ አይነት ህጋዊ ማረጋገጫ ያለው መሆን ይጠበቅበታል። በዚህ ህጋዊ ማረጋገጫ ውስጥ የተለያዩ አይነት የቫት ሰርቲፊኬት ሊሆን ይችላል። የንግድ ፍቃድ ሊሆን ይችላል። የቲን ነምበር ሊሆን ይችላል። እነዚህን ነገሮች ያሳ ሲያሳያችሁና የተለያዩ አይነት ሰነዶችን ሲያሳያችሁ፣ ምክንያቱም ንግድ ፈቃድ አየር ላይ ሊወጣ ስለሚችል ያንን ሲያሳያችሁ እንዳትጭበረበሩ ለማለት ያክል ነው። ያ ህጋዊ የሆነ ሰው ንግድ ፈቃድ ያለው ሰው በቀጥታ ህጋዊ የሆነ ንግድ ፈቃዱና ቲን ነንበሩን ሲያሳያችሁ ከቲን ነንበሩ ላይ ቲን ነበር የሆነው ወይም ደግሞ የመለያ ኮዱን ተወስዱና በቀላሉ መንግስት ያስቀመጠው መንግስት ላይ ህጋዊ የሆነ ማረጋገጫ የለቀቀው ማለት ነው፣ ዌብሳይት አለ። ደብሊው ደብሊው ኢቲአርዲኤ የሚባል ወይም ደግሞ ዶች ጂ ጂኦቪ ኢቲ የሚባል ማለት ነው። ዌብሳይቱን ፊት ለፊት ላይ አስቀምጥላችኋለሁ። እዛ ቦታ ላይ ገብታችሁ አንድ ነጋዴ አንድ በሪል ስቴት ላይ የተሰማራ በፕሮፖርቲ ስራ ላይ የተሰማራ ህጋዊ የሆነ ሰው ማለት ነው። ያንን ቲን ነበሩን ስታስገቡ በመንግስት ዘንድ የተፈቀደለት በመንግስት ዘንድ ህጋዊ ፍቃድ ያለው መሆኑን የምታረጋግጡበት የምታረጋግጡበት ቀላል የሆነ ዘዴ ወይም ደግሞ ቀላል የሆነ ሲስተም ህጋዊ የሆነ ሰነድ የምታረጋግጡበት መንገድ ነው። ወደ ሁለተኛው እናምራ። አንድ ትክክለኛ የሆነ ሪል እስቴት መንግስት የሰጠው የልማት ቦታ ላይ ወይም ደግሞ በሊዝ የገዛው ቦታ ላይ ትክክለኛ እየገነባ ያለው በአይናችሁ የሚታይ ወይም ደግሞ በእጃችሁ የሚዳሰስ ትክክለኛ እየገነባ ያለው ቤት ማሳየት የሚችል መሆን መቻል አለበት። በትክክል ሄዳችሁ አረጋግጣችሁ ቤቶቹ ኦልሞስት ከሆነ ፐርሰንት በኋላ እየተገነቡ በራሱ መሰረት ጥሎ ገንብቶ ትክክለኛ የሚያሳያችሁ ከሆነ ብቻ ትክክለኛ ሪል ስቴት ነው ማለት ነው። ካልሆነ ግን ያ ሰው ገና አየር ላይ በሰራው ማስታወቂያ ብቻ ከተለያዩ ሰዎች አክሲዮን ሰብስቦ ወይም እናንተ የምትሰጡትን ገንዘብ ሰብስቦ ማለት ነው ያንን ቤት ለመገንባት ያሰበ እንደሆነ ገና በአየር ላይ የሆነ እንደሆነ ያሰበው ጊዜ የሚረዝምበት ገንዘባችሁን እያደር የሚጨምርባችሁ ምንም አይነት የቢዝነስ ፕላን የሌለው ሊሆን ስለሚችል፣ በትክክል ቤት የገነባ ያለ ወይም ደግሞ ሊገነባ በርካታ ነገሮችን አዘጋጅቶ በትክክል መንግስት እንዳስቀመጠው በባንክ አካውንቱ ያስቀመጠ መንግስት ያስቀመጠው ፕሮፎርማና ሂደት አለ የባንክ ወይም ደግሞ ዝግ አካውንት ማስቀመጥ አለበት። ያንን ቤት ሊገነባው የሚችል ይሄን ያክል ገንዘብ በባንክ ስቴትመንት ማምጣት አለበት ብሎ ያስቀመጠውን ትክክለኛ የሆነ ነገር እስካላስቀመጠ ድረስ ትክክለኛ ያልሆነ ሪልስቴት መሆኑን ልታውቁ ይገባል። ምንድን ነው ብያችኋለሁ፣ ሕጋዊ የሆነ የገነባ ያለው ቤት ማሳየት የሚችል ከሆነ ይህንንም መውሰድ አለባችሁ። ወደ ሶስተኛው ወሳኝ የሆነ ነጥብ ላምራችሁ። ወደ ሶስተኛው ነጥብ ስመለስላችሁ ትክክለኛ የሆነ ወይም ደግሞ ሕጋዊ የሆነ ታማኝ የሆነ ሪልስቴት ከሆነ የምትገዙት ቤት ወይም ደግሞ የሚሸጠው ለእናንተ የሚሸጥላችሁን ቤት ከመጀመሪያ ውል ከተዋዋላችሁ ጀምሮ ወይም ደግሞ ገና ማስታወቂያውን ከሚናገርበት ጊዜ ጀምሮ የሚሸጠውን አጠቃላይ የገንዘብ መጠን ወይም ደግሞ እናንተ የሚፈጅባችሁን የገንዘብ መጠን በአጠቃላይ መናገር የሚችል ከሆነ ምንም አይነት ተጨማሪ ገንዘብ ሳያስከፍላችሁ ከመጀመሪያው ጀምሮ እስከ መጨረሻው ድረስ እንደሚያስረክባችሁ ውሉ ላይ የተቀመጠ የተቀመጠው ውል ደግሞ በዛ መሰረት የማያስረክብ ከሆነ በትክክል ገንዘብ የሚቀጣ ወይም ደግሞ ራሱን የቻለ ህጋዊ የሆነ ቅጣት ያለው መሆኑን በደንብ የሚያሳያችሁ እስካልሆነ ድረስ ህጋዊ አይደለም። ህጋዊ ከሆነ ግን ይህንን ነገር በትክክል ያሳያችኋል ማለት ነው። ወደ አራተኛው ላምራላችሁ። በተዋዋላችሁበት ቀን በዚህ ጊዜ አስረክባለሁ በዚህ አመት አስረክባለሁ በዚህ አጠቃላይ ገንዘብ አስረክባለሁ ብሎ የሚያስቀምጠው የጊዜ ገደብና የሚያስቀምጠው የገንዘብ መጠን አለ። ስለዚህ በዛች በተቀመጠችው ጊዜ ገደብ መጠን ብቻ ማስረከብ የሚችል ሪልስቴት ከሆነ ይህ ትክክለኛ ሪልስቴት ወይም ደግሞ እውነተኛ የሆነ ሪልስቴት መሆኑን ማረጋገጫ አንዱ ነው። ይሄን የምትረጋግጡበት እናንተ የምትዋዋሉት ውል ላይ መጀመሪያ የምትዋዋሉት ውል ላይ ከዚህ እስከዚህ ጊዜ ገደብ፣ ከዛ ካለፈ ደግሞ ገንዘብ ይሄን ያክል ድርጅቱ ወይም ደግሞ የሪልስቴት ካምፓኒው ይቀጣል የሚል ራሱን የቻለ ሕጋዊ አንቀጽ ተቀልጾ እዛ ቦታ ላይ መጠቀስ መቻል አለበት። ወደ አምስተኛው ላምራላችሁ። መጀመሪያ ላይ ለእናንተ በደረሰበት ማስታወቂያ ወይም ደግሞ በየሶሻል ሚዲያዎች የሚያንቀሳቀሰው ማስታወቂያ በዛ መሰረት የሚያስረክባችሁ ከሆነ ምክንያቱም ፈየል ወዲያ ቁዝምዝም ወዲህ ይሆናል፣ የአብዛኛዎቹ ሪልስቴት ቤት ማለት ነው። ምክንያቱም ምንድን ነው መጀመሪያ ላይ ሲሰሩ ማስታወቂያው ስሪዲ ነው። መጀመሪያ ማስታወቂያውን ሲሰሩ በሀገር ውጭ እቃ ነው። መጨረሻ ላይ አውትፑቱ ግን በሀገር ውስጥ በማይረባ በካርቶን መሰል ቁሳቁስ ነገር እና በማይረባ ነገር ብቻ የሚያስረክቧችሁ መሆኑን ልብ ትሉ ልትሉት ይገባል ማለት ነው። ስለዚህ ትክክለኛው የሆነው ሪልስቴት ማለት ነው ምን ማድረግ አለበት ትክክለኛ ማስታ ማስታወቂያ መጀመሪያ በተናገረበት መሰረት የሚያስረከባችሁ መሆኑን አሁንም ውሉ ላይ መጠቀስ መቻል አለበት። ወደ ስድስተኛው ላምራላችሁ። አንድ ድርጅት አንድ ሪልስቴት በትክክለኛነት መንገድ በትክክለኛው መንገድ ያስረከበ መሆኑን በርካታ ሰዎች እዛ ያስረከበው ሳይት ላይ ገብተው የሚመሰክሩለት ቢሆን ይመከራል፣ ይህ ሪልስቴት ማለት ነው። ካልሆነም ደግሞ ይህ ሰው ከላይ የጠቀስኩላቸውን በርካታ መስፈርቶችን የሚያሟላ ከሆነ አንዳንዴም አዳዲስ ሪልስቴቶች ወደ ቢዝነሱ የተቀላቀሉ ሪልስቴቶች በጣም እጅግ ፈጣን ከሌሎቹ የተማሩ በመስራት ፈጣን የሆኑ ሪልስቴቶችም ስለሚኖሩ አንዳንዴ ላይመሰከርላቸው ይችላል። ግን እያንዳንዷ ነገር አንቀጹ ተገልጾ እያንዳንዷ ነገር ማለት ነው ውሉ ላይ ከተቀመጠች በተባለው መሰረት የሚያስረክብ ከሆነ ይህ ግለሰብ በህብረተሰቡ የሚመሰከርለት ይህ ሪል እስቴት በትክክል የሚሰራው ነገር ከአንዳንድ እንቅስቃሴዎቹ አንፃር ማለት ነው፣ ታማኝ የሆነ ነገር ከሆነ ይህ ሪል እስቴት ትክክለኛ ነው ማለት ነው። ይህ ካልሆነ ግን ትክክለኛ የሆነ አጭበርባሪ የሆነ ሪልስቴት ነው ማለት ነው። እንቀጥለው ሪል ስቴት ስትገዙ መቼም ልትኖሩበት ነው። ደስ ብሏችሁ ሳይጎረብጣችሁ፣ ደስ ብሏችሁ ልትኖሩበት እስከሆነ ድረስ፣ በጣም ብዙ ቦታ ላይ አንዳንድ የመሰረተ ልማቶች ያልተሟሉ ውሃ የሌለበት፣ መብራት የሌለበትና የተለያዩ ነገሮች ያልተሟሉበት ቦታዎች ላይ ሪልስቴት አለን ብለው ማስታወቂያዎችን የሚያስነግሯሉ ወይም ደግሞ በጣም ሩቅ የሆነ እንጦሸጦ የሆነ ቦታ ላይ ሪልስቴቶችን የሚጀምሩ ሰዎች አሉ። ስለዚህ በትክክል ያ ሪልስቴት ውሃ የተሟላለት ማለትም የከርሰ ምድር ውሃ መቆፈርም ስለሚቻል መብራት የተሟላለት፣ የተለያዩ መሰረተ ልማቶች የመንገድ ሊሆን ይችላል በርካታ ነገሮች የተሟሉለትና ፍጹም ሰላም ጸጥታ የተሞላበት መሆኑን ማረጋገጥ ይጠበቅባቸዋል። ያን የምትረጋገጡት ደግሞ አንድም በውሉ ነው፣ ሁለተኛም ደግሞ ሳይቱ ቦታ ላይ በመሄድ አይታችሁ ጎብኝታችሁ በትክክል ያንን ነገር ስታረጋግጡ እሱ ጋር በቀጥታ ትዋዋላላችሁ ማለት ነው። ወደ መጨረሻው ደርሰናል። እንቀጥል ዋጋው መካከለኛ የሆነ ዋጋው መካከለኛ የሆነ ስላችሁ አንዳንድ ሰዎች በቅናሽ ዋጋ ይሻል ወይ ልትሉ ትችላላችሁ። ወይም ደግሞ ከፍተኛ ዋጋ የገዛችሁ ሰዎች ልትሉ ትችላላችሁ። ሲረክስም ጥሩ አይደለም፣ ሲበዛም ጥሩ አይደለም። ስለዚህ ባላንስ የሆነ ትክክለኛ መካከለኛ የሆነ በርካታ ሰዎች ማስታወቂያ ይናገራሉ። በካሬ ይሄን ያክል ብር ይላሉ አይደለ። ሲረክስም የሆነ ነገር አለ፣ የሚሰሩበት ማቴሪያል ላይ ችግር አለ ማለት ነው። ወይም ደግሞ ራሱን የቻለ የሆነ ራሱን የቻለ ፌል የሚያደርግ ነገር ይኖራል ማለት ነው። ከዛ በተረፈ ደግሞ በከፍተኛም ደግሞ የሚያስቀምጡ ሰዎች ካሉ ከአቅማችሁ በላይ ስለሚሆንባችሁ ይህንን ልብ ልትሉት ይገባል። ዝቅተኛ የሆነውን አትምረጡ እያልኩኝ አይደለም። በደንብ አድርጋችሁ ግን ከላይ ያስቀመጥኩላችሁን የተለያዩ መስፈርቶችንና ሕጎችን ያሟሉ ከሆኑ ዝቅተኛ ከሆኑ ራሱ ወዶ ፈቅዶ እወጣዋለሁ ብሎ በህጋዊ መንገድ ፈርሞ ከመንግስት ጋር ውል ከመንግስት ጋር የተለያዩ ነገሮችን አሟልቶ ሰነዶችን አሟልቶ እስከገባ ድረስ ማለት ነው ይሄኛውን ድርጅትም በጣም በርካሽ ወይም ደግሞ በቅናሽ የሚሰጠውን ልትመርጡ ትችላላችሁ። ግን እንደኔ መካከለኛ የሆነውን ብትመርጡ ከላይ የጠቀስኩላችሁን አጠቃላይ እያንዳንዷ ነጥብ እያንዳንዷ ነገር እናንተ የምትገዙት ሪል ስቴት ጋር ስትሄዱ እያንዳንዷ ውሉ ላይ ተጠቅሳ መፈራረማችሁን በትክክል ደግሞ ህጋዊ የሆነ ውል ወረቀት ማለት ነው። ኦሪጂናል መሆኑን በትክክል ያንን ነገር የተረጋገጠ መሆኑን አረጋግጣችሁ ወረቀቱን፣ ውሉን ይዛችሁ በትክክል እያንዳንዷ በምን ሰዓት መከፈል እንዳለባችሁ፣ የመጀመሪያ ክፍያ ስንት ነው፣ በየወሩ ስንት ነው፣ ወይም ደግሞ እያንዳንዱ ነገር የተጠቀሰበትን ውል ህጋዊ የሆነ በደንብ ትክክለኛ ማህተም ያረፈበት የተጭበረበረ እንዳይሆን አንዳንድ ጊዜ እዚህ ጋር የተዋዋላችሁት ውልና እዚህ ጋር ተቀይሮ የሚሰጣችሁ ሌላ ነገር ሊሆን ስለሚችል ይህንን ነገር በደንብ በትክክል አረጋግጣችሁ ወደ ህጋዊ መንገድ መምጣታችሁን እንዳትዘነጉልላችሁ እፈልጋለሁ። የተከበራቸውና ና የተወደዳችሁ ድ ተመልካቾች ሁሉም ሪል ስቴቶች አጭበርባሪ ናቸው አላልኩም። አብዛኛዎቹ ግን መሬት ላይ ያረገጠ ምንም የሌላቸው በባዶ የሆኑ የተለያዩ ማስታወቂያዎችን የሚሰሩ አሉ። መንግስት የተለያዩ ነገሮችን አመቻችቷል። መንግስት በጣም በርካታ ነገሮችን ሂደቶችን አልፎ ይህንን ነገር አሟሉ ይህን አይነት የባንክ ስቴትመንት አንጡና የሪል ስቴት ወይም ደግሞ ፕሮፖርቲ ፍቃድ ውሰዱ ብሏቸው ወስደዋል። በተለያየ አይነት መንገድ ከሌላ ሰው ገንዘብ አንጠተው ባንክ አካውንታቸው አስቀምጠው ሊሆን ይችላል። ግን እነዚህ ሰዎች በኋላ ደግሞ የተለያዩ ፌቨር ስዶችን የእናንተን ገንዘቦችን አምጥተው በእናንተ ገንዘብ እየሰሩ እያራዘሙ እድሜ ልካችሁን ለማትኖሩበት ቤት ማለት ነው። ገንዘባችሁን ጨፍጭፋችሁ ባዷችሁን ትቀራላችሁ። መጀመሪያ ላይ ራሱ ሁለት ሚሊዮን፣ ሶስት ሚሊዮን የተባላችሁበት ቤት መጨረሻ ላይ ምንም አይነት የሆነ ህጋዊ የሆነ ፎርማሊቲ ስለሌለው 30 ሚሊዮንም ክፈሉ ብትባሉ በህግ ዘንድ ተቀባይነት የለውም። ይህንን ነገር መንግስትም እየተቆጣጠረበት ይገኛል። መብታችሁን አስከብሩ፣ ግዴታችሁን እናንተ ተወጡ። አንዳንድ ምርጥ ምርጥ ሪል ስቴቶች አላችሁ፣ በቃላችሁ ታምናችሁ የምትገኙ ስም መጥቀስ የለብኝም። ህብረተሰባውን ነቅቷል። በነገራችን ላይ ድሮ በጥቂት በጣት የሚቆጠሩ ጥቂት ሪልስቴቶች ነበሩ። እንደፈለጉ ህዝቡን ሲያሽከረክሩ የነበሩ፣ በርካታ ገንዘቦችን ሲጨምሩ የነበሩ ነበሩ። በአሁኑ ሰዓት ላይ ግን እንዳልኳችሁ ከአንድ ሺህ በላይ የሚሆኑ ሪልስቴቶች ሀገራችን ኢትዮጵያ ውስጥ አሉ። በርካታ ቦታዎችን በሊዝ ገዝተዋል። በርካታ ቦታዎችን በማስታወቂያ እያስነገሩ ነው ያሉት። ቤቶችን መገንባት ጀምረዋል። እነማናቸው? በቀጣይ ራሳቸውን ስማቸውን መጥቀስ ባይጠበቅብኝም ቅድም ያልኳችሁ መስፈርቶችንና ህጎችን እየጠየቃችሁ ገንዘባችሁን እንዳትበሉላችሁ ፈልጋለሁ። ይህን ነገር ስላችሁ በተቃራኒ በመጥፎ ነገር አስቤ አይደለም፣ ሪስቶች አጭበርባሪ ናቸው እያልኩኝ አይደለም። ግን የሚያጭበረብሩ ሰዎች አሉ። በጣም ብዙ ሰዎች ምስክር ናቸው። ኮሜንት ቦታ ላይ የሚጽፉ ሰዎችን ተመልከቱ። ከትንንሽ ትናንትና ከጀመሩ ጀምሮ ድሮ ስማቸውን ከገነቡ እስከ ትልልቅ ሪስቶች ድረስ ስማቸው እየጠፋ ነው፣ እየተጭበረበሩ ነው። በህግ ቦታ ሲሄዱ ደግሞ አቅም ስላላቸው እነዛ ሪልስቴቶች ማለት ነው። አንድ ግለሰብ፣ ሁለት ግለሰብ፣ አስር ግለሰብ ሄዶ ገንዘቤን ተጭበረበርኩ ብሎ እዛ ፍርድ ቤት ሲገትራቸው እነዚህ ሰዎች አቅም ስላላቸው የተለያዩ አይነት መንገዶችን ተከትለው እያደረጉ ስለሚገኙ ከወዲሁ ቅድሚያ መጠነቀቅ ያስፈልጋል። በጣም ታማኝ ታማኝ የሆኑ ምርጥ ምርጥ ሪልስቴቶች፣ ሀገር ወዳዶች፣ ህዝቦችን የማያጭበረብሩ፣ በሀቅ የሚሰሩ ሰዎች ስላሉ እነዚህ ሰዎች ብቻ ተከትላችሁ ሪልስቴት ላይ ተሰማሩላችሁ ፈልጋለሁ። በቀጣይ ቪዲዮ የተከበራችሁና የተወደዳችሁ ተመልካቾቼ ሪልስቴት ይሻላል ወይስ ደግሞ መሬት ገዝቶ የራስን ቤት መገንባት የሚል እጅግ በጣም አስገራሚ የሆነ ወሳኝ የሆነ መረጃ ይዤላችሁ እመጣለሁ። በጣም ብዙ ሰዎች ትጠይቁኛላችሁ። በጣም ብዙ ሰዎች በየቦታው ቤት እየገዙ ቦታ እየገዙ የራሳቸው እየገነቡ ይገኛሉ። አፓርታማም ደግሞ ሄደው ሪልስቴት ላይ ደግሞ የሚሳተፉ ሰዎች አሉ። ግን የትኛው ነው በላጩ? እያንዳንዱ ከነ ጥቅምና ጉዳቱ እያንዳንዱ ነገር ይዤላችሁ እመጣለሁ። የምትመለከቱበትን የሶሻል ሚዲያ ፕላትፎርም ላይ ዩቱብ ላይ ካላችሁ ሰብስክራይብ፣ ቲክቶክ ላይ ካላችሁ ደግሞ ፎሎው፣ ላይክ፣ ሼር ያደረጋችሁ ተከተሉኝ። ለዛሬ ንን ይመስል ነበር። በያላችሁበት ሰላማችሁ ይብዛ።